ጤና ይስጥልኝ። ወደ የተከበራችሁ አርማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይድረሳችሁ። በአማራ የህልውና ተጋድሎ ውስጥ ትልቅ አሻራ አሳርፈው ላለፉት አርበኞች ሰማዕትነታቸውን የምንዘክርበት ልዩ ፕሮግራማችን ነው። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ከቆያችሁ አንድ ዓመት ያስቆጠረውና የመስዋዕትነቱን አንደኛ ዓመት የምንዘክረው አንድ ታላቅ አርበኛ አለ። እሱን ወደ እናንተ እያደረስን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአማራ ህዝብ ላለፉት አስራ አምስት ዓመታት ዘርፈ ብዙ ግፎችና መከራዎች ሲፈጸሙበት ቆይቷል። ይህ ግፍና መከራ ያንገበገበው ወጣት በቃ ሲል የሄደ የመጣውን በዳይ በሰላማዊ መንገድ ጠይቋል የዘመናት በደሉ እንዲቆም በአደባባይ ወጥቶ በሰላማዊ መንገድ የጠየቀው ወጣት እንደ ወንጀለኛ ተቆጥሮ ተፈረጀ የአማራ ህዝብ መገደል መፈናቀል መሳደድ መንግስታዊ በሆነ በመዋቅር ተጠናክሮ ቀጠለ በተለይ ወያኔ ለ27 ዓመታት በአማራ ህዝብ ላይ ያልፈጸመው ግፍ የለም የወቅቱን አገዛዝ በመቃወምም በርካቶች ዘብጥያ ተወርረዋል ሞተዋል አካላዊ ጉዳትም አስተናግደዋል 2008 ዓመተ ምህረት ሐምሌ 5 በጎንደር የተቀሰቀሰው ህዝባዊ አመጽ ለ27 ዓመታት ህዝብን ሲበደል የነበረው የህዋት አገዛዝ መውደቅ ምክንያት ነበር። ከሐምሌ 5 2008 እስከ ህዳር 16 2017 ዓመተ ምህረት ለአማራ ህዝብ ታላቅ ተጋድሎ በማድረግ ስለተሰዋው የጎንደሩ ፈርጥ አርበኛ አጭር የህይወት ታሪክ ወደ እናንተ እናደርሳለን። በድጋሜ እስከ ፍጻሜው ድረስ አብራችሁን ቆዩም

በዚያ በጨለማ ጊዜ ለአማራ ህዝብ ራሱን አሳልፎ ሰጥቷል። ተኳሽ ስለመሆኑ መላው የጎንደር ህዝብ ይመሰክርለታል። በዓላማ ጽኑ፣ ቆራጥ፣ ደፋረና ወደኋላ የማይል ልበ ሙሉ አርበኛ እንደሆነም ይነገርለታል። ሐምሌ 5 2008 ዓ.ም በጎንደር በተቀሰቀሰው ህዝባዊ ዓመፅ ተጋድለውን ጀምረዋል። ክንደ ብርቱና አሞተ ኮስታራው አርበኛ ህዝብን አጥብቆ የሚወድ እንደ ቴዎድሮስ ጀግና እንደ ገብርዬ ታማኝ እንደሆነም በትግል ጓዶች ይመሰከርለታል። ያ ባለስናይፐሩ አዳኙ ተኳሽ ራሱን ለተገፋው ለአማራ ህዝብ ሲል አሳልፎ ሰጥቷል። በመተከል በአጣዬ በወሎ ከሚሴ ተጋድሎ ያደረገው ያ የጎንደሩ ፈርጥ የጦሩ ፊት አውራሪ ምሽግ ሰባሪ አልሞ ተኳሽ ልበ ሙሉ ደፋሩ ጀግና የትግል ህይወቱንና ጀብዶን በአጭርና አስደምጣቸዋለን። ስናይፐር ታጥቆ ከምሽጉ ስር ሲቆላ ወለ እንደ ጎመን ዘር፣ የአማራይቱ ልጅ ጀግናው ወታደር በሚል አጭር ስንኝ ጎንደሮች ተቀኝተውለታል። ይህ ጀግና ስንኝ የተቋጠረለት ጀግኖች አርበኞች ጀግንነቱን የመሰከሩለት አርበኛ ዘመነ አሰፋ ይባላል። አርበኛ ዘመነ አሰፋም ከአባቱ ከአቶ አሰፋ መኮንንና ከእናቱ ወይዘሮ አምሳላምባው በታሪካዊቷ ጎንደር ከተማ ብላጅክ ሚካኤል ተብሎ በሚጠራው ሰፈር ተወለደ። አርበኛ ዘመነ አሰፋ ትውልዱም እድገቱም በታሪካዊቷ ጎንደር ከተማ ሲሆን እንደ ማንኛውም ህፃን ተጫውቶ ቦርቆ አድጓል። እድሜው ለትምህርት ሲደርስ ወደ ትምህርት ቤት በመግባት የአንደኛ ደረጃ ትምህርቱን በፈለጋ ቢወት የሁለተኛ ደረጃ ትምህርቱን ደግሞ በአጼ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ተከታትሏል። የአብይ አህመድ አገዛዝ ከመጣ በኋላ ደግሞ በአማራ ህዝብ ላይ እየደረሰ ያለውን ግፍና መከራ በተደጋጋሚ በመስማቱ ልቡ የሸፈተው አርበኛ ዘመነ አሰፋ ድንገት በአማራ ህዝብ የልብ ውስጥ በተቀመጠው በጀነራል አሳምነው ጽጌ ንግግር አማራውን ለማዳን ራሱን ደግሞ አሳልፎ ለመስጠት ወሰነ። አርበኛ ዘመነ ትዳር መስርቶ ልጆች አፍርቶ የሚኖር ቢሆንም በአማራ ህዝብ ላይ እየደረሰ ያለው መከራ ከኔ ልጆች መከራና ግፍ መፈናቀል አይበልጥም በማለት የአማራ ህዝብ መከራውና መፈናቀሉን እንቅልፍ ነስቶት ስለነበር ወደ ትግል አለም ተቀላቀለ። አርበኛ ዘመነ አሰፋ በተለይ በጎንደር የአብይ አገዛዝ የሚያደርሰውን መከራ በተደጋጋሚ በመመልከቱ፣ በተለይም የህፃናት መታፈን፣ መገደል ትግሉን እንዲቀላቀሉ ዋና ምክንያቶች ነበሩ። አርበኛ ዘመነ አሰፋ ከነ አርበኛ ኪሮቤል፣ ከነ አርበኛ ናሁ ሰናይ አንዳርጅ፣ ከነ አርበኛ ኪሮቤል፣ ሜጀር ጀነራል ባንታባተ ጋር በተለያዩ ግንባሮች ተሰልፎ የተፋለመ ቆራጥ አርበኛም ነበር። በተለይ የትግል አጋሩ ለአማራ ፋኖ ጀግንነት፣ ቆራጥነት፣ ሞትን ንቆ አገዛዙን ያሸበረ የአርበኛ ናሁ ሰናይ አንዳርጌን አስክሬን መከልከል በእጅጉ ውስጡን እንደጎዳው የቅርብ ጓዶቹ ይመሰክራሉ። በዱር በገደሉ አብረውት የተዋደቁት አብረው የተጠሙት የትራቡት ጓዶቹ ሞትን ንቀው ለአማራ ሕዝብ ሲሉ አዲስ አበባ ላይ መስዋዕትነት መክፈላቸው ታላቅ ሀዘን ተሰምቶት ነበር። አስክሬን የከለከለ አምባገነን አርበኛ ዘመነንም በሰላም ከሚወዳቸው ልጆቹ የነጠለ መንግስት ለማንም እንደማይራራ የተረዳው አርበኛም ከጓዶቹ ጋር በመሆን መራር ትግልን ጀመረ። ዘመነ እጅግ የዋህ ሰው፣ አማኝ ደግሞም ልበሙሉ ደፋር ጀግና፣ ለወገኑና ለሀገሩ ታማኝ ነበር። ጠላት ጎንደር ከተማን ሊወር ሲመጣ ሰባት ቀን የተዋጋ ጠላትን የረፈረፈና የተከበቡትን ጓዶቹ ከጓዱ አርበኛ ዋግነር ወይም ባበይ ሰጠኝ ጋር በመሆን ከከበባ አውጥቷቸዋል። ነገር ግን የኔ በሚላቸው ጥቁር አማራዎች የኔ በሚላቸው ባንድ አማራዎች ያኔ ጎንደር ሊወረር ሲል ግንባሩን አሳልፎ በመስጠት የተከላከለላቸው ዘመነ አሳልፈው በመስጠትና ያ ሁሉ ለታተረስቶ በባእከር፣ ለአራት ወር ጨለማ እስር ቤት እንዲገባ አሳልፈው ሰጡት። ያ ሰው አማን ጀግና በባከር እስር ቤት ለአራት ወር በጨለማ እንዲያሳልፍ ተደረገ። አርበኛ ዘመነ አሰፋ ከእስር መልስ አይቶ ከማይጠግባቸው ልጆቹ ጋር መኖር እያሰበ ለአገዛዙ በገንዘብ ህሊናቸውን የሸጡ አሳደዱት። አሳሰሩት ገፉት። አርበኛ ዘመነ አሰፋ ከዚህ በተጨማሪ የአማራ ህዝብ በደራ በቤንሻንጉል በአጣ የተካሄደውን የዘር ማጥፋት ጭፍጭፋና አማራ መሆን እንደወንጀል ሲቆጠር ህልናው አልቻለም ነበር። ዘመነ አሰፋ ለአማራ ህዝብ ክብር አምኖበት ቆጭቶት ወደ ጫካ ተቀላቅሎ ጠላትን ከወረዳ ወረዳ ከዞን ዞን በመንቀሳቀስ ሳይቀጡ ቅጣት ቀጥቶታል። ዘሜ የአማራ ፋኖ በጎንደር የጃን ተከል ብሪጌድ ዘመቻ መሪና ምክትል አዛዥ እንዲሁም የአማራ ፋኖ ሲመሰረት ግንባር ቀደም ዘማችና መስራች አርበኛ ነበር። አርበኛ ዘመነ አሰፋ የአማራ ህዝብ በተለይ በጎንደር ከተማ የህልውና ትግል አብሪ ኮከብና የትግሉ ማርሽ ቀያሪው ወደ ኋላ ማለት አይወድም። አርበኛ ዘመነ አሰፋ ትግልን የጀመረው በትግራይ የህወሀት ወረራ ሲሆን ዘሜ ባለፉት አምስት ዓመታት የሚጠበቅበትን ሁሉ ያደረገ የዚህ የህልውና ትግል ፊት አውራሪ ጀግና አርበኛ ነበር። በጎንደር ከተማ በርካታ ባንዳ ጠላትን ፊት ለፊት የተጋፈጠ ጀግና ሲሆን ለአብነት ከተሰለፈባቸው ግንባሮች መካከል በጎንደር ከተማ በተቃጣው ጥቃት የተወለደበትን ቀበሌ ወጣቶችን በማስተባበር ከጥቃት የመከተና ያዳነ ጀግና ሲሆን በጎንደር ከተማ በቆላ ድባ፣ በአይምባ፣ በጉራምባ፣ በሽመለጋራ፣ በማሰሮ ደንብ፣ በጣብላ፣ በአብራጅራ፣ በማሂን፣ በኮኬት፣ በመተማ፣ በጭና፣ በወልቃይት፣ በጋሽና ግንባ ተግባሮች ከነ አርበኛ ና ሆሰና እንዳርጌ ከነ አርበኛ ኪሩቤል ክንዱ፣ አርበኛ ቻላቸው፣ አርበኛ ታድሎና አርበኛ ቻላቸው እነዮ ጋር ተሰልፎ በርካታ የጠላት ኃይልን የማረከም ጀግና ነው። አርበኛ ዘመን አሰፋ በጎንደር ከተማ በርካታ ጀብዶዎችን የሰራ የጦሩ ፊት አውራሪ የስናይፐሩ ቄስ እንደነበር ይነገርለታል። ዘሜ የህዝባችንን የዘር ፍጅት ለመከላከል አንድያ ያ ህይወቱን ለመስጠት ዱር ቤቴ ብሎ ለአማራ ህዝብ ህልውና አደጋ እንደገጠመው በመረዳት ለትግል እውነተኛ ጀግናና የነፃነት ታጋይ የሆኑ ሕይወቱንም አሳልፎ ሰጥ ጀግናው አርበኛ ዘመነ በህልውናው ትግል ከ45 በላይ ወደ ውጊያዎችን በግንባር በመሰለፍ ውጊያ ያካሄደ ሲሆን በእነዚያ ወደ ውጊያዎች ላይ በጠላት ላይ ቁሳዊና አካላዊ ኪሳራ አድርሷል። ገና በልጅነት እድሜው ነበር የአባቶቹን የጎንደር ባህል እንደሆነ የሚነገርለትን መሳሪያ መክፈትና መግጠም የተማረው በተጨማሪም መንግስት ማለት ምን ማለት እንደሆነ ገና በጠዋት ርሜው ነበር። ታሪክን ከወላጆቹ የቀሰመው ዘሜ በሚኖሩበት አካባቢ ከጓደኞቹና በቤተሰቡ በጣም ተወዳጅ የሆነ ልጅ ነበር። ውድ የአማራ የቁርጥ ቀን ልጅ ነበረ። አይተኬ ህይወቱን ለመስጠት ከዋት ወረራ ጀምሮ ከነፋን ወደጀን አለልኝና አርበኛን ሀውሰና ያንዳርጌ ከአርበኛ ኪሩቤል ክንዱ ጋር በመሆን ትግልን ሀብሎ የጀመረው ከጓዶቹ ጋር ነፍጥ አንስቶ በተለያየ መንገድ በቀጥታም ሆነ በተዘዋዋሪ ለአማራ ህዝብ ትግል የጀመረው። በልጅነት እድሜው ስለ ጎንደር ብለው እስከ አዲስ አበባ በእግራቸው የአፄ ኃይለሥላሴ ስርዓት በጠቅላይ ፍርድ ቤት ለመሟገት አንድ ወር በእግራቸው የተጓዙት የእናለሙ ተፈራ ዳኛውና የተፈራ የኔው ንጉሴ ቤተሰብም ነው። ዘሜ በተወለደባት ቀበሌ በንጉሱ ዘመን የኢሃፓ መስራች ከነበሩት ከነጸጋ ያለሙ ኃይለማርያም ማርያም፣ አባተና ተፈራ ብርሃኑ የትግል ባህሪ አቀላጥፎ የተማረም ዘሜ ነፍጥ ማንሳት እንዲሁም ጣሊያን ኢትዮጵያን በወረረበት ወቅት ከዘመቱት ከቤተሰቦቹ ትጥቅ ትግል ባለታሪኮች ከነ እንዳሄ አዳል የኔነው ንጉሴና ብርሃኗ አለበል ነበር የተማረው። ቅድማያቶቹ ከጣሊያን ወረራ ጀምረው ለሀገራቸው ታላቅ ዋጋ የከፈሉና በአርበኝነት ያለፉ በመሆናቸው አርበኝነትን በቀላሉ እንዲያውቅ አድርጎታል። ዘሜ ህይወቱ የተሟላለት ሆኖ ያለ አልደፈር አላስደፍር የሚለው ወኔው ለአብሮ አደግ ጓደኞቹና ቤተሰቡ ሁሌም በታሪክ እንዲወሳ ያደርገዋል። የህወሀት ወራሪ ቡድን አማራን ለማጥፋት በመጣበት ወቅት የፋኖ አደረጃጀትን በመስረትና ንቅናቄ በመፍጠር በርካታ ወጣቶች ወደ ትግሉ እንዲቀላቀሉና ስልጠና እንዲወስዱ የሚያደርገ የአማራ የቁርጥ ቀን ልጅ ነው። ዘሜ ከህወሀት ጦርነት በኋላ የብልጽግና መንግስት በጥርጣሬ ይመለከተው ስለነበር ነው። በጎንደር ከተማ ከነ አርበኛ ናሁሰና አንዳርጌ፣ ኪሩቤል ክንዱና ሜጀር ጀነራሉ ባንታባተ፣ አርበኛ ታደለ አምባቼ፣ አርበኛ አይሸሽም ዮሐንስ፣ በጎጃሙ ደግሞ ከደጋዳሞቱ ሁለቱ ጀግና አርበኛ ታዱ፣ አርበኛ መዝገቡ ጋር በመሆን እንዲሁም ዛሬ በሕይወት ካሉት ጀግኖች አርበኛ ዮሐንስ ንጉሡ፣ አርበኛ ሀብቴ ወልዴ፣ አርበኛ ሸጋጀታቸውና ሌሎችም ጋር በመሆን ታላቅ ተጋድሎ ፈጸመው በውዋ ጦርነት የተሰውትን ጀግኖች እና በወሎ የተሰውትን እና አርበኛ አሸናፊ አለሙ እና አርበኛ ቻላቸውን አርበኛ አርበኛም ወላደስዬ እና ሌሎች ጀግኖች በማስታወስ ትግላቸውን ለማስቀጠል አማራጩ ነፍጥ መሆኑን በማመን ሕይወቱ እስካለፈበት ቀን ድረስ ሲታገልና ሲያደራጅ የቆየ የጀግኖችን ትግል ያስቀጠለ ታማኝ ጀግና ነበር። መስዋትነት መክፈል በትግል የማይቀርና የሚጠበቅ ሁናቴ ነው። አርበኛ ዘመነ አሰፋ በጎንደር ከተማ ሰባት ቀናት ሲዋጋ ጦሩን ፊት ሆኖ ሲመራ እየነበረ እንቁ አርበኛ ጭምር ነበር። ታጋይ ይሰዋል፣ ትግል ይቀጥላል። በትግሉ ብዙ ጀግኖችን እየገበርን ብዙ ጀግኖች እየተተኩ በደል ዋዜማ ያለን ሲሆን የነ አርበኛ ዘመነ ጀግንነት ተጋድሎና ውጤት ጭምር ነው። ጀግናው ከለጋ እድሜዎች ጀምሮ ለህዝቡና ለሀገሩ ለከፈለ ውድ ዋጋ ክብር ይገባዋል። መስዋዕትነት የከፈለለት ሁለተኛ ዓለማ ጓዶቹ ከግብ ለማድረስ አሁንም እየተዋደቁ ይገኛሉ። ዘሜ ፀሐይ ስትዘቀዝቅ ብርሃኗን ስትነሳም ጠላት የማይዳፈረው ጀግና ነበር። ዘሜ ለአማራ ሕዝብ ሲል ከ45 በላይ ግንባር በመሰለፍ ፍልሚያ ያደረገም ሲሆን በመጨረሻም ከጎንደር ከተማ ሙሉ ደንቢያ እስከ አርማ ጭሆ ጥላትን አይቀጡ ቅጣት በመቅጣት የሚጠበቅበትን ሁሉ በማድረግ አጼ ቴዎድሮስ ድል ካደረጉበት ጉራምባ ተነስቶ አጼ ዮሐንስ በተሰዉበት በመተማሽ መላጋራ ድቢኮ ከጥላት ጋር አንገት ለአንገት ተናንቆ ህዳር 26 ቀን 2017 ዓ.ም በክብር በጀግንነት ለአማራ ህዝብ ሲል ወደ እናም ቤተሰቦቹን በመተው በክብር ተሰውቷል። ዘሜ ግፍሞትን ንቆ ከቤቱ ወጥቶ ጀግንነትን፣ ጽናትን ለህዝብ ብሎ መስዋዕትነትን መክፈል ናሳይቷል። የሚጠበቅበትን ሁሉ ለሰባ ሚሊዮን አማራ ህይወቱን አሳልፎ ሰጥቷል። በመጨረሻ ጀግናው ዘመን የተሰዋለትን ዓላማ እንደሚሳካ የሚጠራጠር የለም። ስለ ከፈልክልን ሁሉ በክብር እናስብሃለን፣ እንዘክርሃለን። እናመሰግናለን። እግዚአብሔር ከደጋጎች ጎን ነፍስን ያሳርፍልን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ ነው። ውድ አድማጭ ተመልካቾች የጀግናውን አንደኛ ዓመት የህልፈት መታሰቢያም ያሰብንበት፣ ውድ አድማጭ ተመልካቾች የጀግናውን አንደኛ ዓመት የመስዋዕትነት ቀን የዘከርንበት ግለ ታሪኩን ነው ወደ እናንተ ያደረስ ነው ስላደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።